ከዚያ በኋላ አዲስ ምዕራፍ ይከፈታል። ምርመራ ውጤት ማሳወቅና ምስክር ወረቀት ዕደላ ይጀመራል። የመሬት መንኮታኮት፣ ከመጀመሪያው ጥሩምባ በኋላ ሰዎች ምርመራቸውን ስላጠናቀቁ መሬትም እንደ ፈተና አዳራሽ የነበራትን ሚና ስላጠናቀቀች ከባድ የመሬት መንቀጥቀጥ ይከሰትና መሬት ትሰባበራለች። ተራሮች ከቦታዎቻቸው ይነቃቀላሉ። ፀሐይ ብርሃንዋን ትገፈፋለች፣ ሰማይም ይጠቀለላል። አላህ ስብሓንሁ ወተዓላ እንዲህ ይላል። በቀንዱም አንዲት መነፋት በተነፋች ጊዜ፣ ምድርና ጋራዎችም ከስፍራቸው በተነሱና አንዲትን መሰባበር በተሰባበሩ ጊዜ፣ በዚያ ቀን ውሃኝቱ ትንሣኤ ትሆናለች። ሰማይም ትቀደላለች። ስለዚህ እርሷ በዚያ ቀን ደካማነት ናት። ሱረቱል ሓቃ አንቀጽ 13 እስከ 16።

የሰዓቲቱ እንቅጥቃጤ በጣም ከባድ ነገር ነውና፣ በምታዩት ቀን አጥቢ ሁሉ ካጠባችው ልጅ ትፈዛለች፣ የእርግዝና ባለቤት የሆነችም ሁሉ እርጉዟን ትጨነገፋለች። ሰዎቹንም በድንጋጤ ብርታት የሰከሩ ሆነው ታያለህ። እነርሱም ከመጠጥ የሰከሩ አይደሉም፣ ግን ያላህ ቅጣት ብርቱ ነው። ሱረቱል ሐጅ አንቀጽ 1 እና 2። የነዳማ ቀን በዚህ አስቸጋሪ ቀን

በዚህ ቀን ሰዎች በተለያዩ ምክንያቶች ይጸጸታሉ። ከነዚህ ውስጥ አንዱ የበዳዮች ጸጸት ነው። አላህ ስብሓነ ወተዓላ እንዲህ ይላል። በዳይም ከመልእክተኛው ጋር ቀጥተኛን መንገድ ይዤ በሆነ ዋምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ ዋጥፋቴ እገሌን ወዳጅ ባልያስኩ ኖሮ እመኛለሁ የእምነት ቃልን ከመጣልኝ በኋላ ከማስታወስ በእርግጥ አሳሳተኝ። ይላል ሰይጣንም ለሰው አጋላጭ ነው። ሱረቱ ልፉርቃን አንቀጽ 27-29። ሌላው የጸጸት አይነት ሰዎችን እያሰቃዩ በሃይማኖታቸው የሚፈትኑና ወንጀልን በአደባባይ በግልጽ የሚፈጽሙ ወንጀለኞች ጸጸት ነው። አላህ ስብሓንሁ ወተዓላ እንዲህ ይላል። ዓመፀኞችም በጌታቸው ዘንድ ራሶቻቸውን ያቀረቀሩ ሆነው ለጌታችን ሆይ አየን ሰማንም መልካምን እንሰራለንና ወደ ምድረ ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆኑ ብታይ ኖሮ አስደንጋጭን ነገር ታይ ነበር። ሱረቱስ ሰጅዳ አንቀጽ 12 በድጋሜ ሌላ የጸጸት መልክ እነዚያ ለዱንያ የተስገበገቡና በጠፊዋ ዓለም ተታለው ሌሎችን መግፋት ላይ ቢያደርሳቸው እንኳ ዱንያን በስፋት ለመሰብሰብ ሲሯጡ የነበሩ ሰዎች ጸጸት ነው። አላህ ስብሓንሁ ወተዓላ እንዲህ ይላል። መጀመሪያም ጊዜ እንደ ፈጠርናችሁ ሆናችሁ የሰጠናችሁን ሁሉ በጀርባዎቻችሁ በኋላ አይተዋችሁ ስትሆኑ ለየብቻችሁ ሆናችሁ በርግጥ መጣችሁን እነዚያንም እነሱ በእናንተ ውስጥ ለአላህ ተጋሪዎች ናቸው የምትሏቸውን አማላጆቻችሁን ከእናንተ ጋር አናይም። ግንኙነታችሁ በእርግጥ ተቋረጠ።

ልጆቼ ቤተሰቦች የታሉ ይላል። አሁን የታሉ ለምን ከጎኔ አላገኛቸውም እያለ ራሱን ይጠይቃል። መልሱም እንዲህ ሲል ይመጣለታል። በቀንዱም በተነፋ ጊዜ በዚያ ቀን በመካከላቸው ዝምድና የለም አይጠያየቁምም። ሱረቱል ሙእሚኑን አንቀጥ አንድ መቶ አንድ ሁሉም ነፍሴ ነፍሴ የሚልበት ቀን ነው። ስለ ራሱ እንጂ ስለ ሌላው አያስብም። አላህ ስብሓንሁ ወተዓላ እንዲህ ይላል ሰው ከወንድሙ በሚሸሽበት ቀን ከእናቱም፣ ከአባቱም፣ ከሚስቱም፣ ከልጁም ከእነርሱ ለየሰው ሁሉ በዚያ ቀን ከሌላው የሚያብቃቃው ሁኔታ አለው። ሱረቱ ዐበሰ አንቀጽ 34 እስከ 37። አላህ ፊት መቅረብ ሁሉም በሐሳብ ተውጦና ምን እንደሚያጋጥመው በማያውቅበት ሁኔታ ላይ ሆኖ እያለ አላህ ፊት ለመቅረብ እያንዳንዱ ሰው በስሙ ይጠራል። በዚህ አስቸጋሪ ጊዜ በስምህ ትጠራለህ። መላእክት ለጥያቄ ሊወስዱ ይመጣሉ። ነቢዩ ዐለይሂ ሶላቱ ወሰላም እንዲህ ይላሉ፣ ከእናንተ ውስጥ ማንኛችሁንም በእሱና በጌታው መካከል አስተርጓሚ ሳይኖር እጌታው ያናግረዋል። ቡኻሪ እና ሙስሊም ዘግበውታል። በዚህ አስቸጋሪ ሁኔታ አንደኛችን በመሬት ገጽ ላይ እያለ እንዲፈጽመው ከተጣለበት ኃላፊነትና በራሱ ላይ ስላደረገው ቃል ኪዳን ምርመራው ይጀምራል። ምን ትሠሩ ነበር? በዚህ ጊዜ የሚቀርብ ከባድ ጥያቄ ነው። አላህ ስብሓነ ወተዓላ እንዲህ ይላል። ከሕዝቦቹም ሁሉ በአንቀጾቻችን የሚያስተባብሉትን ጭፍሮች የምንሰበስብበትን ቀን አስታውስ። እነሱም ይከመከማሉ። በመጡም ጊዜ አላህ ይላቸዋል፣ በአንቀጾቼ እርሷን በማወቅ ያላዳረሳችሁ ስትሆኑ አስተባበላችሁን ወይስ ምንን ትሰሩ ነበራችሁ። ሶረቱ ነምል አንቀጽ 83 እስከ 84። አዎ በጊዜያችሁ ምን ሰራችሁ፣ በተወከላችሁበት ገንዘብስ ምን ሠራችሁ፣ በተማራችሁትስ ዕውቀት ምን ሠራችሁ የሚል ጥያቄ ይቀርባል። ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ በለተ ትንሣኤ ማንኛውንም ሰው አራት ነገሮችን ሳይጠየቅ እግሮቹን አያነሳ፤ እድሜውን በምን እንደጨረሰው፣ በዕውቀቱ ምን እንደሰራ ገንዘቡን ከየት እንዳመጣውና በምን ላይ እንዳዋለው፣ አካሉን ወይም ጉልበቱን በምን እንደጨረሰው። ትርሚዚ ዘግበውታል። ሚዛኑ ይተከላል። መልካም ስራ በአንድ ጎን፣ ክፉ ስራ በሌላው ጎን ይቀመጣሉ። የሰው ልጅ ሂሳብ ውስጥ ያላስገባቸው ዱብዳ ያጋጥሟል። የማያስታውሳቸው ኀጢአቶች እፊቱ ላይ ይጋረጡበታል። ችላ ያላቸው ሀቆች ይቀርቡበታል። አላሁ ስብሓንሁ ወተዓላ እንዲህ ይላል፤ በትንሣኤም ቀን ትክክለኛ ሚዛኖችን እናቆማለን። ማንኛይቱም ነፍስ ምንንም አትበደልም። ሥራው የሰናፍጭ ቅንጣት ያክል ቢሆንም እርሷን እናመጣታለን። ተቈጣጣሪዎችም በእኛ በቃ። ሱረቱል አንቢያ አንቀጽ 47 በደልን መመለስ። በምርመራው ቀን በሰዎች መካከል የተፈጸመው በደል ሁሉ ወደ ባለሐቁ ይመለሳል። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም የከሰረ ማለት ማን እንደሆነ ታውቃላችሁን? ሲሉ ጠየቁ። ሰሓቦችም እኛ የከሰረ ድሃ የምንለው ብርም ሆነ እቃዎች የሌለውን ሰው ነው አሉ። እሳቸው ከእኔ ሕዝቦች የከሰረ የሚባለው የቅያ ማለት ሰላት፣ ዘካት፣ ጾም ይዞ የሚመጣና አንዱን ሰድቦ ሌላውን ገንዘብ በልቶ የሌላውን ደግሞ ደም አፍሶ ያንን ደግሞ ደብድቦ የሚመጣ ነው። ለዚህም ለዚህም ከመልካም ሥራው ተቀንሶ ይሰጣል፣ ለዚያም ተቆርሶ ይሰጣል። ያለበትን ዕዳ ከፍሎ ሳይጨርስ መልካም ሥራው ካለቀ ከበደላቸው ሰዎች ወንጀል እየተወሰደ እሱ ላይ ይጣልና ከዚያም እሳት ውስጥ ይጣላል። ሙስሊም ዘግበውታል። የምስክር ወረቀት መታደል። ከምርመራው በኋላ ውጤት ይገለጽና የምስክር ወረቀቶች ይሰጣሉ። ፈተናውን ያለፉ በቀኝ እጃቸው ሲሰጡ፣ የወደቁ ደግሞ በግራ እጃቸው ይሰጣቸዋል። በዚያ ጊዜ የሚኖረው ግብረ መልስ የተለያየ ይሆናል። ከፊሉ ያዝናል፣ ከፊሉ ይደሰታል። አላህ ስብሐነሁ ወተዓላ እንዲህ ይላል፤ መጽሐፉን በቀኙ የተሰጠ ሰውማ በእርግጥ ቀላልን ምርመራ ይመረመራል፣ ወደ ቤተሰቦቹም ተደሳች ሆኖ ይመለሳል። መጽሐፉን በጀርባው ኋላ የተሰጠ ሰውማ ዋ ጥፋቴ በማለት